በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና በእስልምና እምነት ተከታዮች ዘንድ ከሚተገበሩ ትዕዛዛት መካከል የዐቢይና ረመዳን አጽዋማት ይጠቀሳሉ። አሁን ባለንበት ወቅት የሚፈጸሙት የዐቢይና ረመዳን አጽዋማት ለተወሰኑ ሰዓታት ከመብላትና ከመጠጣት ራስን መቆጠብን በእምነቶቹ አስተምህሮ መሰረት፣ ሰዎች ለፈጣሪያቸው እንዲገዙ በማድረግና ራሳቸውን ከክፉ ስራ እንዲቆጠቡ እንዲሁም አንዱ ለአንዱ እንዲያስብ የሚያደርጉ ዕሴቶች አሏቸው። በአጋጣሚ ሆነው የክርስትና ዐቢይ ጾምና የእስልምናው ረመዳን ጾም በአንድ በተመሳሳይ ወቅት እየተከናወነ ነው ያለው። እነኚህ ሁለት እምነቶች እስልምናና ክርስትና በመሰረታዊ እምነቶች ሁለቱም የአብርሃም እምነት ስርዓት ከዛ የመጡ ስለሆኑ ብዙ ተመሳሳይ ነገሮች አሉ። ጾም አካልና አእምሮን የሚገራ እንዲሁም የየሃይማኖቶቹ ተከታዮች በየእምነት ቦታ በመገኘትና የአምልኮት ስነ ስርዓት በማከናወን የባህሪ ለውጥ እንዲያመጡም የሚያስተምር ነው። ጾም በባህሪው ስነ ልቦናን፣ መንፈስን፣ እንዲሁም ስጋን ለማነጽ ሃይማኖታዊ ትዕዛዝ የወረደበት ነው። ይህ ሃይማኖታዊ ትዕዛዝ ከፈጣሪ የወረደ ከግለሰቦች ሳይሆን ከፈጣሪ የወረደ ትዕዛዝ ነው። ስለዚህ ማንኛውም የእምነቱ ተከታይ እነዚህን ትዕዛዛቶች የመፈጸም ግዴታ አለበት ማለት ነው። በጾም ወቅት አማኞች በመጾማቸው ከሚያገኙት መንፈሳዊ ጠቀሜታ ባሻገር በምግባር ለመጽናት፣ ከክፉ ሀሳብና ምኞት ለመራቅ እንዲሁም ለበጎ ተግባራት ሁሉ መነሻም ይሆናል። ጾም ሶስት አይነት ጠቀሜታዎች አሉት ብለን ነው እንትን የምንለው መንፈሳዊ አካላዊና ማህበራዊ ነው። መንፈሳዊ ያው የሃይማኖት አስተምሮቶች እንደሚገልጹት ጾም የመንፈሳዊ ጠቀሜታ ምንድነው? ወደ ፈጣሪ እንድታቃረብ ያደርጋል። ይሄ ብዙውን የክፋት፣ የጥላቻ፣ የመጥፎ መጥፎ ባህሪያት የሚመጡት ከአካልና ከአእምሮ ስለሆነ አካልና አእምሮን በገራ ነው ቁጥር ያው ወደ ጥሩ ባህሪያት እንሄዳለን የሚል አስተምሮት በሁለቱም ሃይማኖቶች ያለ ነው። በአጽዋማቱ ወቅት የየእምነቱ ተከታዮች አብሮነትን የሚያጠናክሩ መንፈሳዊ መንፈሳዊና ማህበራዊ ስርዓቶችን የሚያከናውኑበትም ወቅት ነው። ወቅቱ ሁለቱን ታላላቅ ሃይማኖቶች እምነት የሚከተሉ የማህበረሰብ ክፍሎች ከሌሎች ወቅቶች በተለየ የሚተሳሰቡበት ሲሆን አጽዋማቱ ከዚህ በፊትም በተመሳሳይ ጊዜ አብረው የገጠሙበት ሂደት ነበር። የራሳቸው ሆነ መንፈሳዊ እሴት አላቸው። በተለይ ደግሞ ሁለቱ አንድ ላይ ሲሆን ተመሳሳይ የሆነ ስፕሪት አለ። እኔ እንደምንድነው ማየው እነዚህ ተመሳሳይ ስፕሪቶች፣ ይሄ ተመሳሳይ የሆነ ሬይ ነው የምታየው። አሁን መንፈሱ ውጭ ላይ ወጥተ ስትመለከት ሁለቱ የሚጾሙ ሰዎች፣ አንድ ሰው ወደ አንተ ለጸብ ሲመጣ እኔ ጾመኛ ነኝ በል ይላል ጾመኛ ሰው አንደበቱ ጭምር የተገራ ነው። የእርስ በርስ ትስስርን የሚያጠናክሩት የዐቢይና ረመዳን አጽዋማት ፈጣሪን ማመስገንን መረዳዳትንና ፍቅርን ያስተምራሉ። አንዳንዴ ደግነት ያስቀናል። አንዳንድ ደግነት በጣም ያስቀናል እና የሚጋባ ደግነትን ትመለከትበታለ ቢኮዝ ይሄ ወር የመስጠት የበረከት፣ የሰላም፣ የአብሮነት አብረህ ደግሞ ሰለብሬት የምታደርግበት ወር እንደመሆኑ መጠን እነዚህ ምእመኖች የእምነቱ ተከታዮች እነዚህን ድርጊቶች ማድረግ አንዱ የእምነቱ እሴት ነው። ጾም ከግል ህይወት በተጨማሪ ለብሔራዊ የሀገር እሴት መጎልበትም ከፍተኛ ጥቅም ያለው ሲሆን በፍቅር በምግባር በሃይማኖትና በእምነት መፈጸም ይገባልም ተብሏል። ይሄ ሌሎችን መርዳት የሚለው ማህበራዊ ጠቀሜታውን እኔ ከሁለት እይታ ልናየው እንችላለን። አንደኛ የሌላቸውን ለሌላቸው በመድረስ ለሌላቸው በማልበስ በመመገብ ሌሎችን እናገለግላለን። ይሄኛው ሌላም ስነ ልቦናዊ ጠቀሜታ አለው ብዬ ገምታለሁ። ምንድነው? መስጠትን በምትሰጥበት ጊዜ አሁንም አንተ የራስህን ባህሪ እያረክ ነው። የተራቡትን ማሰብ፣ ተስፋ ላጡትም ተስፋ መሆን፣ መተዛዘንና መረዳት እንዲሁም መደጋገፍ የየእምነቱ አስተምሮ መሆናቸውም ይነሳል። ብዙዎች ይህንን ጊዜ ልክ እንደዚህ ያሉ የመረዳዳት ጊዜዎችን በተለይ ማደግ ያለበትን እሴት እያሳደጉ በመምጣት ሂደት ውስጥ የራሳቸውን ሮል እየተጫወቱ ምዕመኖቹ ከመጡ ከዚህ በላይ እንግዲህ ልናልፍ ልንሻገር የምንችልበት እሴት ያለ አይመስለኝ። ስትረዳዳ ምንድነው የአንድነት መንፈስ የወንድማማች መንፈስ ይጠነክላል። ይሄ የወንድማማች የአንድነት መተሳሰቡ የመሳሰሉት አው በአካባቢያችን ላለው ማህበረሰብም እንዲሁ ከፍ እያለ ሲሄድ ደግሞ በብሔራዊ ደረጃ በሀገር አቀፍ ደረጃ ከፍተኛ ጠቀሜታ ይኖረዋል ብዬ እገምታለሁ።